ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በሀገራችን ኢትዮጵያ ውስጥ በሁሉም የኢትዮጵያ ክልሎች በሾፌሮች ላይ እየደረሰ ያለው አደጋ ከባድ የሆነ መምጣቱን የሾፌሮች ማህበር ገልጿል። የሾፌሮች ህይወት አደጋ ላይ ወድቋልም ብሏል። በርካታ ሾፌሮች መሞታቸውም ተሰምቷል። በተለይ የአማራ ክልል መተማ መስመር፣ ሌሎች ቦታዎች ላይም እንደዚሁ ችግር እየደረሰባቸው እንደሚገኝ ነው የተገለጸው። አድማጮቻችን እንግዲህ ሾፌሮች ህብረተሰቡን ለማፈን ሾፌሮቹ የመጀመሪያ ሰለባ ነው የሚሆኑ በትክክል ቆመው ለዛ አላማቸው እግብ እንዲመቱ ካላደረጉ በስተቀር በርቀት ይተኮስባቸዋል። ከደረሱ በኋላም ያሰቃያሉ፣ አፍኖ ይወስዳሉ። ከአቅም በላይ የሆነ ክፍያም እንዲከፍል እያደረጉት ይገኛሉ። ከዚህ በተረፈ ደግሞ ሆነ ብሎ ሾፌሮችን እየገደሉ እንደሚገኙ ተገልጿል። በርካታ ሾፌሮች ስራ አቁሟል። በመተማ መቃህ ከተማ ሀያ አንድ ሾፌሮች በአንድ ጊዜ ተገልሏል። እንግዲህ አስከሬኖቻቸው ለቤተሰቦቻቸው እየተላከላቸው መሆኑን ነው የተሰማው። ይህ እጅግ በጣም አሳዛኝ የሆነ እና ቁጥሩም ትንሽ ከበድ ያለ ነው ሲሉ በርካቶች አዘናቸውን ገልጿል። ሌላው የቅማንት ታጣቂ 150 የአድማ ብተና አባላትን 21 ሾፌሮችን እና 16 መከላከያ ሰራዊትን ገለዋል። እነዚህ የቅማንት ታጣቂዎች እንግዲህ ከመከላከያ የወሰዱትን የቡድን መሳሪያዎች የሚመልሱ ከሆነ ኬላ ይለቀቅላቸዋል መልሶ መያዝ ይችላሉ ተብሏል። እንግዲህ አድማ ብታና ደግሞ እንደዚህ ከሆነ ለምንድን ነው ከፋኖ ጋር እየተዋጋ ነው ሲሉ እራሳቸውን የጠየቁበት ሁኔታ መኖሩ ተሰምቷል። አድማጮቻችን፣ ተመልካቾቻችን የቅማንት ታጣቂዎችን እንግዲህ መከላከያ እጁ እንዳለበትና እየደገፈ እንደሚገኝ የተገለጸበት ሁኔታ ነው ያለው። ከመከላከያ የወሰዱትን የቡድን መሳሪያዎች የሚመልሱ ከሆነ በኢትዮ ሱዳን ያለውን ኬላ እንደሚለቀቅላቸው፣ አንዳንድ ኬላዎች ገመድ እየዘረጉ ቀረጥ እያስከፈሉ ትርፍ ለመከላከያ ጀነራሎች ያካፍላሉ ነው የተባለው። አብሮ እየሰሩ መሆናቸውን ማሳያ ናቸው። አድማ ብተናዎች በእንዲህ አይነት ሁኔታ ለምንድን ነው እኛ ፋኖ ላይ የምንተኩሶ የሚል ጥያቄ ምልክት ውስጥ ራሳቸውን አስገብተዋል። የመከላከያ አመራሮቹ የቅማንት ታጣቂዎች በጸጥታ ስራ እያገዙን ነው ሲሉ ተደምጧል። ባለመግባባት ነው እንግዲህ ስብሰባው እየተበተነን የተባለው ከአድማ ብተና የተወሰኑ ኮሚቴዎች ተቋቁሞ ከመከላከያ ጋር ውይይት ላይ ተሳትፎ ነበር። ጠንከር ያለ ውይይቶች ናቸው የተደረጉት። አንድ መቶ አምሳ ሰው ማለት ቀላል ነገር አይደለም፣ ያለፈው ሕይወት። ስለዚህ ይሄ ነገር እንዴት ሊሆን ቻለ፣ ሴራ አለበት የሚል ብዙ በርካታ ጉዳዮች ተነስቷል። አሁንም በድጋሜ የቅማት ታጣቂዎች ኬላ ይለቀቅላቸዋል የሚባልበት ምክንያት ምንድን ነው? ምናምን ተብሎ በሚጠየቅበት ጊዜ እንግዲህ በጸጥታ እየረዱን ነው እያገዙን ነው የሚል አይነት ነገር ነው እንግዲህ ምንድን ነው ፋኖ ላይ የተኮሱ እያገዙን አብሮን እየሰሩ ይገኛሉ የሚል ነው መከላከያ መከላከያው እንግዲህ እየተኮሰ ይመለከታቸዋል ተብሏል። በአካባቢው አርሶ አደሮች ስራቸውንም እንዳይሰሩ በተለይ በአሁኑ ሰዓት የምርት ሰዓት ነው። ገበሬው እርሻ ዛሬ የሚሰራበት ሰዓት ነው። ሰኔ 1918 ነው እንግዲህ በዛሬ እለት ክረምት ገብቷል። ገበሬው በእርሻ ስራ ላይ የሚንቀሳቀስበት ወቅት ነው። በእነዚሁ ታጣቂዎች ምክንያት እንግዲህ ገበሬው ስራው እንደተስተጓጎለበት ተገልጿል። በሌላ መረጃ በውልቃይት ሬዲዮ የያዙት ሰላዮች በቁጥጥር ስር ውሏል። ዋት የተመረዘ ምግብ ለዞኑ አመራሮችም እንዲያበሉ ሙከራዎችን እያደረገ እንደሚገኝ ተገልጿል። ከዚህ በፊት አድማጮቻችን፣ ተመልካቾቻችን ቀጥታ ስርጭት ላይ በዚሁ በእኔ ፕሮግራም ላይ አንድ እህታችን እነዚህን ጉዳዮች ስታብራራ ነበር። አሁን ቀስ በቀስ ጉዳዩ ሰፈር ድረስ የመጣበት ሁኔታ ነው ያለው። ከትጥቅ ትግል ውጭ አንዳንድ መድኃኒቶችንም በማዘጋጀት ኃላፊዎችን የመመረዝና የማጥፋት ስራዎችም በቁርጠኝነት እየሄዱበት እንደሚገኙ የተገለጸበት ሁኔታ ነው ያለው። እነዚህ ሰዎች እንግዲህ ይህንን አካባቢ የማንነት ጥያቄ የሚነሳባቸው አካባቢዎችን የወልቃይት ጠገዴ፣ ሴቲት ሁመራ፣ እንዲሁም ራያ እና ጠለምት የመሳሰሉትን እነዚህን ቦታዎች ወደ ራሳቸው ለመውሰድ የማይቆፍሩት የማይፈነቅሉት ዳገት እንደሌለ የተመለከትንበትና ያየንበት ሁኔታ ነው ያለው። ከፍተኛ መስዋዕትነት ለመክፈል ዝግጅት እያደረጉ እንደሚገኙ ነው የተገለጸው። ይሄ እንግዲህ ከወልቃይት አኳያ እንዴት ይታያል የሚለው ለህዝቡ ነው የምንተው። በሌላ መረጃ በሀገራችን ኢትዮጵያ በሁሉም ከተሞች እንግዲህ የነዳጅ ችግር መቅጠሙ ለሾፌሮች ሾፌሮች እየተናገሩ ይገኛል። ማዳበሪያ የጫኑት እንኳን ጭኖ መቆማቸው ተሰምቷል። ምናልባትም ቀጣይ ሐምሌ ወር ጭማሪ ስለሚደረግ ከወዲው ነዳጅ ተደብቀዋል የሚሉት ደግሞ በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። ኢትዮጵያ ነጋዴዎች እንግዲህ እንደምታውቁት አድማጮቻችን፣ ተመልካቾቻችን አንዳንድ መረጃዎች ከውስጥ በሚሰሙበት ጊዜ ያንን በትርፍ ለመሸጥ ስለሚፈልጉ ሐምሌና ናሴ ወር ላይ አዲስ ታሪፍ እንግዲህ ጠቅላይ ሚኒስትር አብይ አህመድ እንደገና ጭማሪ በኢትዮጵያ ላይ ታክስ ስላለ ከዚህ በላይ ነዳጅ ይወደዳል ተብሎ ተገምቷል። ግለሰቦች እንግዲህ ይህንን መረጃና ኢንፎርሜሽን አስቀድሞ ስለሰሙ ከወዲሁ ነዳጅ የመደበቅ ስራዎች ላይ ተሰማርቷል ሲሉ ከውስጥ በርካቶች ዜና ሀሳብ እየሰጡ ይገኛሉ። ገና ከአሁኑኑ እንግዲህ ቢያንስ ሁለት ወር ወይም ደግሞ አንድ ወር በመካከል ባለበት ሂደት ከፍተኛ የነዳጅ ውጥረት በተለያዩ ከተሞች ላይ እየተከሰተ ይገኛል። ሌላው ቀርቶ መዳበሪያ ወደ ተለያዩ የእርሻ ጣቢያዎች ወይም ደግሞ ለገበሬ የሚከፋፈልባቸው ቦታዎች እንኳን ለማድረስ ኦሮፋ ይዞ የቆሙበትና ነዳጅ ጨርሶ የቆሙት የመዳበራ የጫኑ ተሽከርካሪዎችም እንደሚታዩ መረጃዎች እየወጣ ይገኛል። አድማጮቻችን፣ ተመልካቾቻችን የኢትዮጵያ ጉዳይ እንግዲህ ከድጡ ወደ ማጡ የሆነበት ሁኔታ ነው። እነሱ ይሄን ሁሉ ችግር እንግዲህ ችግር ገጥሞናል አይልም አይሉም ፈጣን እድገት ላይ ነው ያለ ነው ብሎ ነው የሚገልጹ። በሌላ መረጃ በህዋት ወታደራዊ አመራር ላይ የግድያ ሙከራ ተደርጓል። ጀነራል ወዲ አባተ የሰማዕታት ቀናት ቀንን ለማክበር ወደ ሐውዜ ከተማ እየተጓዘ እያለ በጀነራል ምግብ በተላኩት ገዳይ ቡድኖች ሳይሳካላቸው ቀርቷል ተብሏል። ሰኔ 14 2017 ረፋድ ላይ ነው እንግዲህ ሙከራው የከሸፈ ነው የተባለው። በሌላ መረጃ በትግራይ ክልል የእሳት ቃጠሎ መነሳቱ ተሰምቷል። ለፌደራል መንግስትም ጥሪ ቀርቦለታል። እሳቱ እንዲጠፋ ወደ ቀጣይ ጫካዎች እሳቱ የሚዛመት ከሆነ በርካታ ውድመቶችን ከማድረሱ በፊት የፌዴራል መንግስት ድጋፍ እንዲያደርግ ስሉ ተጠይቋል። በሌላ መረጃ በትላንትና ሁለት በኬንያ አደባባይ የወጡ ወጣቶች ላይ ፖሊስ ተኩሶ ስምንት ሰው እንደተገደለ ነው የተገለጸው። እንግዲህ የዛሬ አመት እንግዲህ ሰማዕታቶችን ለማስታወስ እና ታሪፍ ጭማሪን በመቃወም አዲስ አበባ ማነው አደባባይ የወጡትን የኬንያ ወጣቶች ላይ ነው እንግዲህ የሀገሪቱ ፖሊስ እርምጃ የወሰደው። በሌላ መረጃ በአዲስ አበባ ቂሊንጦ እስር ቤት ውስጥ እስረኞች እርስ በራሳቸው ተጋጭተው ጉዳት መድረሱ ተሰምቷል። ከትላንትና ምሽት ጀምሮ እስከዛሬ ጠዋት አስር ሰው መሞቱ ተሰምቷል። እንግዲህ መጎዳቱ ተሰምቷል፣ ይቅርታ፣ ሆስፒታል መግባታቸውም ነው የተሰማው። በጥቃቱ እንግዲህ ጥቃቱ ላይ እንግዲህ የተሰማሩት ለእስረኞች አንዳንድ አደንዛዥ እጽዎችን የሚያቀብሉ ጠባቂዎች እንዳሉ መረጃዎች ይጠቁማሉ። ገንዘብ እየተቀበሉ ነው ይህን ስራ የሚሰሩት ማለት ነው። ሌላው መረጃ እንግዲህ አርበኛ አስረስማር ዳምጤ ሰኔ አስራ ስምንትን አስታውሷል ሁለት ሺ አስራ አምስት ዓመተ ምህረት የደጋዳሞቱ ታሪክ አይረሳም ብሎ አለ አርበኛው። ከቡድን መሳሪያ እስከ ዙ ሀያ ሶስት የነፍሰ ከፍ መሳሪያ የተገኘበት ከኮሮኔል እስከ ተራ ወታደር የማረክንበት ድሉ የህዝብ ነው። ኮከቡ ግን ሻለቃ ዝናቡ ልንገረው ነው ብሏል። አስረስ ማሬ ዳምቴ አርበኛ አስረስ እንግዲህ ሲገልጽ ዳሞት ላይ 1200 ክላሽ እና 18 ስናይፐር፣ 25 ብሬን እና 29 ብሬን እና አንድ ዙ 23 እየተማረከበት ነው ብሏል። እንግዲህ ይሄ ኦፕሬሽን እንግዲህ በአምስት ቀን የተሰራ ኦፕሬሽን ነው ብሏል አስረስ ማሬ ዳምቴ። እንግዲህ ዛሬ ሰኔ 18 ነው። ሰኔ 18ን የጎጃም ፋኖች በዚህ ልክ እያስታወሱት ይገኛሉ። የዛሬ ሁለት ዓመት እንግዲህ ተደርጎ የማይታወቅ ተአምርና ታሪክ የተሰኘ ኦፕሬሽን ነው ደጋዳሞት ላይ የተሰራ። አድማጮቻችን፣ ተመልካቾቻችን ሁላችሁም እንደምታስታውሱት ለአይን ለማየት እንኳን በሚከብድ ደረጃ ነው እንግዲህ ከፍተኛ ጥቃት የደርሰው። አድማጮቻችን፣ ተመልካቾቻችን ቀጣይ እንገናኛለን። መልካም ጊዜ እንደሆነላችሁ ተመኘው። ሰላም።